ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ ቴሌብር ስለሚያንበሸብሽበት አዲስ የስጦታ ወይም ደግሞ ሪዋርድ ፕሮግራም ነው የምናየው። ምንም ማረግ አይጠበቅባችሁም። ጀስት ፓኬጅ ስትገዙ በምታገኙ ቴሌኮይን መጫወት ትሻላችሁ። ከዛ ባለፈ ደግሞ ሌሎች የሰብስክሪፕሽን ኦፕሽኖች አሉት። እሱንም አንድ ላይ የምናይ ይሆናል። ፕሩፉን እዚሁ ላይ ያሳያችኋለሁ። ሰው 25ሺ፣ 200ሺ፣ 100ሺ እንዲሁም ደግሞ ወደፊት ደግሞ ቲኬቱን በጣም ከተጫወታችሁበት መኪና የሚያሸልማችሁ ፕሮግራሞችን ስላዘጋጁ እስከ መጨረሻው መክታትን ላትረሱ በዚህ ቪዲዮ ላይ ቴሌብር ላይ ብቻ ቴሌፕሌን በመጠቀም በምን አይነት መልኩ ፖይንቶች እንደምትሰበስቡ ና አጌን ሽልማቱ ተሳታፊ እንደምትሆኑ አብረና ያለን ወደ ፕሮሰሱ ቴሌብር ላይ አዲስ ጨዋታ መጥቷል። እሱም ቴሌፕሌይ ይባላል። እንደምታዩት ፊት ለፊት 60 ሚሊዮን የኢትዮጵያ ብርን ፕሮሚስ ያደርጉላቸዋል። ከዛ ባለፈ አሪፍ አሪፍ የሽልማት ፕሮግራም አላቸው። ቴሌብር ላይ ፊት ለፊት ቴሌፕሌይ ሚል ይመጣላቸዋል። እሱን አንድ ጊዜ ጠቅ በማድረግ መግባት ትችላላችሁ። ፊት ለፊት እንደገባችሁ መጀመሪያ የምታዩት የምትጫወቱትን የጌም አይነቶች ናቸው። በነፃ ያለ ሰብስክሪፕሽን መጫወት የምትችሉት ጌም አለ፣ እንዲሁም በክፍያ የምትጫወቱት ጌሞች አሉ። ከዛ ባለፈ ወደ ማርኬት ፕሌስ ላይ ከገባችሁ በሎቶ ካርድ በሚባል ካርድ መግዛት የምትችሏቸውን ማርኬት ፕሌስ ላይ ስማርትፎኖች፣ ታብሌቶች፣ አክሰሰሪዎች ማግኘት ትችላላችሁ። እንደምታዩት ለምሳሌ ይሄ 15 ሺህ ነጥብ 200 ኬ ሎቶ ካርድ ይፈልጋል ማለት ነው። ሶ እንዴት እንደምታገኙት በኋላ ላይ ያሳያችኋለሁ። ብቻ የጌም ምልክቷን ፊት ለፊት ነግታችሁ ከመጣችሁ ብዙ ጌሞችን መጫወት ትችላላችሁ። ነገር ግን ጌሙ ከመጫወታችሁ በፊት ሁለት ነገር ማወቅ ይኖርባችኋል። የመጀመሪያው ቴሌኮይንና እንዲሁም ደግሞ ሎቶ ካርድ የሚባሉትን ከላይ ኮርነር ላይ የምታያቸው ነው። ለምሳሌ ይህን ጌም ለመጫወት የሚያስፈልገኝ ጥግ ላይ እንደምታዩት ሁለት ቴሌኮይን ነው የሚያስፈልገኝ ማለት ነው። ወደ ወደታች ዝቅ ካላችሁ ደግሞ ሎቶ ኮይን የሚጠይቁ ጌሞችን ማግኘት ትችላላችሁ ማለት ነው። እነሱም በደንብ እናያቸዋለን። ነገር ግን ፕራይስ ላይ ከገባችሁ እንደምታዋቸው የተለያየ የሪዋርድ ወይም ደግሞ የሽልማት ፕሮግራም አላቸው። አንደኛው ዴሊ በመወዳደር እስከ 25,000 ብር፣ ሁለተኛው ዊክሊ በመወዳደር ከ100,000 ብር እስከ አሪፍ አሪፍ ስማርትፎኖችን መሸለም ትችላላችሁ። ከዛ ባለፈ ደግሞ መንዝሊ በመወዳደር በሰበስባችሁት ሎቶ ካርድ መንዝሊ በመወዳደር እስከ 250 ሺ ብር ማሸነፍ ትችላላችሁ። ከዛ ባለፈ ደግሞ በየሶስት ወሩ የሚወጣ የቢዋይዲ ኤስዩቪ ኤሌክትሮኒክ ቪሄክል ማግኘት ትችላላችሁ። በየስድስት ወሩ የሚወጣ የኢንተርናሽናል ቫኬሽን ቲኬት ማግኘት ትችላላችሁ ማለት ነው። ሶ እነዚህ ከሽልማቶች ጥቂቶቹ ናቸው። ከታች ካሉት ምርጫዎች ፕራይስ ውስጥ ከገባችሁ ደግሞ እንደምታውቋቸው ብዙ ተሸላሚዎችን እዚህ ጋ እንደ ፕሩፍ ማየት ትችላላችሁ። ኢንስታንት እንዲሁም ደግሞ ዴይሊ እስከ 25 ሺህ ብር የተሸለሙ ሰዎች እንዲሁም ደግሞ ዊክሊ ላይ ከገባችሁ ደግሞ በሳምንታዊ ውድድር እስከ 100 ሺህ ብርና ስማርትፎን የተሸለሙ ሰዎችን እዚህ ጋር ማየት ተችላላችሁ። ከዛ ባለፈ ደግሞ መንዝሊና ኳርተርሊ ከረንትሊ የተሸለሙ ሪዋርድ የተደረጉ ሰዎች የሉም። ሶ እነዚህን ሽልማቶች በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ ጌሙን ብትጫወቱና ብትጀምሩ ትላለው። ወደ ጌም ኦፕሽኑ ገብቼ አንዳንድ ማወቅ ያለባችሁ ነገር ልንገራችሁ። ለምሳሌ እኔ ምንም አይነት ሰብስክሪፕሽን ውስጥ አልገባሁም። ስለዚህ መጫወት የምችለው ታፕ ኤንድ ስኮር የምትለው ነው። እሱን ለመጫወት ሁለት ቴሌኮይን ያስፈልገኛል። ካረንትሊ ያለኝም ቴሌኮይን እሱ ነው። ስለዚህ ስታርት ፕሌይ እለዋለሁ። ጌሙን ስጫወት እንደምታዩት ቦምብ ከነካችሁ ይቀንስባችኋል። እንዲሁም ደግሞ ፍሩት ወይም ደግሞ

ፖይንት ወይም ደግሞ ስኮሩ ይጨምርላችኋል ማለት ነው ስለዚህ ለማሸነፍ ብዙ ፍሩቶችን መንካት ይኖርባችኋል ጌሙን እንደምታዩት ኦልሬዲ ጨርሻለሁ ይህን ጌም ስለተጫወትኩኝ ሶስት ቴሌኮይን ሰጥቶኛል ማለት ነው ሶ ተጨማሪ ቴሌኮይኖችን እንዴት ማግኘት እንደምትችሉ አሳጋችኋለሁ ወዲያውኑ ምናልባት አፕዴት አረግላችሁ ካለ ቴሌኮይኑ ይሄንን ጌሙን ዘግታችሁ ተመልሳችሁ ስትከፍቱ አፕዴት ያረግላችኋል ሶ እንደምታዩት ወጥቼ ከእንደገና ተመልሼ ስገባ ቅድም ያገኘሁትን ሶስት ቴሌኮ ቴሌኮይን እዚህ ጋር ማየት ይችላልው፣ ማለት ነው። ስለዚህ በእነዚህ ቴሌኮይን አሁን ከረንትሊ ሰብስክሪፕሽን ውስጥ አልገባሁም። ስለዚህ ምን መጫወት ይችላልው? ይህንኑ ጌም ታፕ ኤንድ ስኮር ቢለውን መጫወት ይችላልው ማለት ነው። ምናልባት ደግሞ ቴሌብር ካልጫናችሁ ቀጥታ ጎግል ክሮም ወይም ማንኛውንም ወይም ብራውዘር ከፍታችሁ teleplay.et ላይ ገብታችሁ ስልክ ቁጥራችሁና ኮድ በማስገባት በቀላሉ እዚህ ዌብሳይት ላይ መጫወት ይችላላችሁ። አክቹአሊ ኔ ቴሌብር ላይ ሰብስክራይብ ማድረግ አልቻልኩም ነበር እነዚህን ጌሞች፣ ነገር ግን ዌብሳይት ላይ ገብቼ በቀላሉ ሰብስክራይብ ማድረግ ያለው። ሶ ሰብስክሪፕሽን ማድረጋችን ለምን ይጠቅመናል የሚለውንም እናያለን። ነገር ግን እንደምታዩት ወደ ዌብሳይቱ ስገባ የሰብስክሪፕሽን ኦፕሽኖቹ ወይም ደግሞ ገንዘብ ከፍዬ መንዝሊ፣ ዴሊ ወይም ደግሞ ዊክሊ ገንዘብ እየከፈልኩኝ እንደምታዩት ቀጥታ እነዚህን ጌሞች መጫወት እችላለሁ ማለት ነው። ናው ሰብስክራይብ ካደረጋችሁ አንድ የሎቶ ካርዶችን ማግኘት ትሻላችሁ እንዲሁም ደግሞ ዴሊ የሚሰጡ ቴሌኮይኖችን ማግኘት ትሻላችሁ ማለት ነው ያው በቴሌኮይን የምትጫወቱት ጌም አይነት አለ እንዲሁም ደግሞ በሎቶ ካርድ የምትጫወቱት ጌሞች አሉ ቅድም እንዳልኳችሁ ማርኬት ፕሌስ ላይ በሎቶ ካርድ ብዙ ፐርቼዝ የምታረጓቸው እቃዎች አሉ ስቶክ ውስጥ ካሉ እነዛ እቃዎች ማለት ነው ሶ ኦልሬዲ እኔ የመንዝሊ ሰብስክሪፕሽን ወደ 40 ብር ይጠጋል እሱም ፔመንቱን ፈጽም ያለው አሁን ፕሪሚየም የሚጠይቁ ጌሞችን ቀጥታ በሎቶ ካርድ መጫወት ትችላላችሁ ማለት ነው። ነገር ግን ከላይ እንደምታዩት የሎቶ ካርዴ ዜሮ ነው ወይም ደግሞ የቴሌኮይኔ አንድ ነው ማለት ነው። ለምሳሌ እዚህ ጋር ያሉትን ኩዊክ ዊን የሚሉትን መጫወት አልችልም። ምክንያቱም የሚጠይቁት የቴሌኮይን ካለኝ አንጻር በጣም ብዙ ስለሆነ ማለት ነው። ነገር ግን ኩዊክ ዊንን ከተጫወታችሁ ኢንስታንት ሪዋርዶችን ማግኘት ትችላላችሁ፣ 10፣ 15 እንዲሁም ደግሞ ፓኬጆችን ማግኘት ትችላላችሁ ማለት ነው። ከዛ ባለፈ ያው የኢንስታንት ላይ ያሉ መሸለም የምትችሏቸው አማውንቶች ወይም ደግሞ መጠኖች በጣም ትንሽ ናቸው። ቅድም እንዳልኳችሁ ማክሲመም እስከ 600 ምናምን ሜጋባይት ሊሄድ ይችላል። ስለዚህ በእነዚህ ጌሞች ተጫውታችሁ ልታገኙት የምትችሉት ኢንስታንት ሪዋርድ ይሄንን ይመስላል ማለት ነው። እነዚህን ሶስት ጌሞች መጫወት ትችላላችሁ። ከዛ ባለፈ ደግሞ እነዚህ ቤዚክ የሆኑ በሁለት ቴሌኮይን እና በአስር ቴሌኮይን ከተጫወታችሁ አገን ኢንስታንት ፕራይስ የምንላቸውን ቅድም ያሳይዋችሁን እነዛን ማግኘት ትችላላችሁ። ወደ ታጅ ዝቅ ብዬ ላሳጋችሁ። ለምሳሌ እዚ ጋ ያለው ስቴክ ሀየር የሚለውን ጌም ከተጫወታችሁ መጫወት ወይም ደግሞ ይህንን ጌም መጫወት የምትችሉት በሎቶ ካርዶች ነው። ሎቶ ካርዶቹ በቀላሉ የሚገኙ አይደሉም። ያው ሰብስክሪፕሽኑን ሰብስክራይብ ማድረግ አለባችሁ። ነገር ግን ቴሌኮይኖችን ማግኘት ከፈለጋችሁ ፓኬጆችን፣ ኤርታይም ምናምን ስትሞሉ ታገኙታላችሁ። ሎቶ ኮይኖቹን ግን ፕሪሚየም ሰብስክራይበር መሆን አለባችሁ ማለት ነው። ለምሳሌ አንዱን ጌም ለመግባት አስር ወይም ደግሞ ሀያ ሎቶ ካርድ ሊጠይቅ ይችላል ማለት ነው። ስለዚህ ይሄ የቻንስ ጨዋታ ነው። ስፒን ስታረጉ ወይም ጌሙን ስትጫወቱ ኮምፕሊትሊ ሎቶ ኮይናችሁ ልዝ ልታደረጉ ትችላላችሁ ማለት ነው። ከረንትን እኔ ያለኝ የሎቶ ብዛ ብዛት ትንሽ ስለሆነ ይህን ጌም መጫወት አልችልም ማለት ነው። ሶ በስተመጨረሻ እንዴት ቴሌኮይንና እንዲሁም ደግሞ ሎቶ ካርድ እንደምታገኙ ላሳያችሁ። እንደምታዩት ከረንትሊ ያለኝ ቴሌኮይን አንድ ብቻ ነው። ሶ ቴሌኮይኑን ለማግኘት አንድ ማድረግ የምትችሉት ቅድም ጠቅሼላችሁ ነበረ፣ ፓኬጆችን ወይም ደግሞ ኤርታይሞችን መሙላት ትችላላችሁ። እንዲሁም ደግሞ ሰብስክሪፕሽን ወይም ደግሞ ፕሪሚየም ሰብስክራይብ ካረጋችሁ በየቀኑ የሚሰጣችሁ የተወሰነ ያህል ቴሌኮይን አለ ማለት ነው። እኔ ኦረዲ ፔይመንቱን ኦረዲ ፈጽሜ የፓኬጅ ደስ እንደምታዩት አስር ብር ለሰው ፓኬጅ ልክ ያለው ኤርታይም ልክ ያለው። ስለዚህ ባክ ብዬ ከእንደገና ገብቻ አሳይጋችኋለሁ ምን ያህል እንደጨመረልኝ ባካልኩት በኋላ ቀጥታ እንደምታዩት ሜሴጅ እየገባልኝ ነው። ቴሌፕሌ ፕሌይ የምትለዋን አንድ ጊዜ ክሊክ አረጋለሁ። ቴሌፕሌይን ክሊክ ክሊክ ስታረጉት አሁን ለገዛውት ፓኬጅ ወይም ደግሞ አሁን ለገዛውት ኤርታይም ታይም ስንት ይሰጠኛል። አንድ ነበር ከዚህ በፊት እንደምታዩት አሁን ሦስት ሆኗል ማለት ነው። ስለዚህ ሁለት ተጨማሪ ቴሌኮይን ሰቶኛል ማለት ነው ሌላም ደግሞ በፕሪሚየም ሰብስክሪፕሽን ማግኘት ትችላላችሁ። ሶ ያገኘሁትን ቴሌኮይን ቀጥታ ታፕ ኤንድ ስኮር የምትለዋን ጌም እጫወትባታለሁ። ሌሎች ጌሞችም አሉ። በእርግጥ ግን መጫወት የምችለው ባለኝ ኮይን አሁንም ምችለው የመጀመሪያውን ጌም ነው ማለት ነው። ሁለት ኮይን የሚጠይቀው ይህኛውን ጌም ለመጫወት በትንሹ አስር ወይም ደግሞ ከዛ በላይ የሆነ ቴሌኮይን ይጠይቃል። ስለዚህ በዛ ያለ ኮይን ካላችሁ ወደ ታች ዝቅ ያላችሁ ሶሎ ወይም ደግሞ መልቲፕሌየር የሚለውን ከሰዎች ከፍሬንዶቻችሁ፣ ከጓደኞቻችሁ ጋር መጫወት ያለ ኢንተርኔት ስለሆነ ይህንን ጌም ይጫወታሉ ማለት ነው። ይህንን ጌም አሪፍ አድርጋችሁ ከተጫወታችሁ ቴሌኮይን ብቻ ሳይሆን ሎቶ ካርድም ሰጣችኋል ማለት ነው። እኔ ይሄንን ጌም ተጫውቼ እንደምታዩት ሶስት ሎቶ ካርድ ሰጥቶኛል። ከዛ ባለፈ 380 ነጥብ ሰጥቶኛል ማለት ነው። ከዛ በተጨማሪ ሁለት ተጨማሪ ቴሌኮይኖች ሰጥቶኛል። የቀሩትን ተጫዋቾች በታለው። ነገር ግን ያው ፈንጂውን አንድ ሁለቴ ስለነካሁት ኦልሬዲ ካለኝ ቴሌኮይን ላይ ቀንሶብኛል ማለት ነው። ምንም ፈንጂ ካልነካችሁ ራሱን ነው የሚሰጣችሁ፣ ወይም ደግሞ ቴሌኮይኑ አይቀንስባችሁ ማለት ነው። እንደምታዩት እኔ ሁለት ጌም ተጫዋቾች በጠቅላላው ስድስት ሎቶ ካርዶችን ማግኘት ይችላል ያለው ማለት ነው ሶ በእነዚህ በሎቶ ካርዶች ምን ማድረግ ትችላላችሁ እሱን ደግሞ አንድ ጠቀስ አድርጌ ልለፍ ያው የመጀመሪያው በሎቶ ካርድ ማድረግ የምትችሉት አክቹአሊ ጌሞችን መጫወት ነው ሁለተኛ ደግሞ ማርኬት ፕሌስ ላይ ገብታችሁ እንደምታዩት አሁን ላይ አውት ኦፍ ስቶክ ናቸው ወይም ደግሞ መግዛት አትችሉም ነገር ግን ስቶክ በሚኖር ጊዜ የተለያዩ ታብሌቶችን ስማርትፎኖችን ስማርት ዎችን አክሰሰሪዎችን እዚሁ ማርኬት ፕሌስ ላይ መግዛት ትችላላችሁ ማለት ነው ነገር ግን የሚጠይቁት ሎቶ ካርዶች በጣም 15 ሺ፣ 30 ምናምን ሺ፣ 200 ምናምን ሺ ነው የሚጠይቁት፣ በጣም ውድ ናቸው። ሁለት ጌም ተጫዎች የራሱ የሰጠኝ ስድስት ነው ማለት ነው። ስለዚህ እነዚህን ገዛለሁ ብሎ ማሰብ ትንሽ አስቸጋሪ ሊሆን ይችላል። ይልቁንስ ፕራይስ የሚለው ሊገብ ይችላል። አሳያችሁ። እኔ ያለኝ ስድስት ሎቶ ነው። ስለዚህ ባለኝ ስድስት ሎቶ ኦልሬዲ ምናርጎብኛል አርጎብኛል፣ ዴሊና መንዝሊ ሶስት ሶስት አካፍሎ ቲኬቶችን ገዝቶልኛል ማለት ነው። ስለዚህ የዴሊ ላይ ውድድር ላይ መወዳደር ችያለው ከዛ ባለፈ ደግሞ መንዝሊ ላይ መወዳደር ይችላል ያለው ማለት ነው። ስለዚህ 250 ሺህ ብር ወይም ደግሞ ዴሊ የሚወጣ ወጪ ላይ ወይም ደግሞ እጣ ላይ 25 ሺህ ብር እጣ ተወዳዳሪ ሆኛለሁ ማለት ነው። ይሄንን እጣ አክቹአሊ አውቶማቲካሊ ዴሊና መንዝሊ እንዲያደርግልኝ ራንደም አድርገው ነው። ይህንንም ማስተካከል ትችላላችሁ እናንተ ለምሳሌ ዊክሊ ብቻ የምትፈልጉ ከሆነ ወይም ደግሞ የእናንተ ቲኬት ዳይሬክትሊ መንዝሊ ብቻ ጋር እንዲሄድ ከፈለጋችሁ ወይም ደግሞ በየሶስት ወሩ የሚወጣው ቢዋይዲ ኢቪ ላይ እንዲሄድ ከፈለጋችሁ የምታገኙት ሎቶ ካርድ ቀጥታ ወደ ሴቲንግ ትገቡና ወይም ደግሞ ቀጥታ ወደ ዩዘር የምትለዋ ላይ ትገቡና እዚህ ጋር ዲፎልት ቲኬት አሎኬሽን የሚለው ላይ ያላችሁን ቲኬት ወይም ደግሞ ሎቶ ካርድ ቀጥታ የትኛው ላይ አሎኬት እንዲያደርግላችሁ እንዲያስቀምጥላችሁ ማዘዝ ትቻላችሁ። እኔ አክቹአሊ ራንደም ስላልኩት ዴሊ ዊክሊ መንዝሊ ወይም ኳርተር ወይም ደግሞ ሰሚ አኑዋሊ ላይ ነው ዝም ብሎ አጀስት የሚያረጋቸው ማለት ነው ባለ የሎቶ ካርድ መሰረት ማለት ነው። ግን ኳርተርሊ ካረግኩት ቀጥታ ኳርተር ሊላ ያረግልኛል። ለምሳሌ መኪናዋን ከሆነ መብላት ማስበው ኳርተር ሊላ ያረጋለሁ ማለት ነው። ስለዚህ ማገኛቸውን ጠቅላላ ካርዶች የት ላይ ነው የሚቆርጠው ኤቭሪ ስሪ መንዝ ቢዋይዲ ወይም ደግሞ መኪናዋ ላይ ያደረግልኛል ማለት ነው። ነገር ግን ያው በዛው መልኩ ራንደምሊ እንዲያደረግላችሁ ከፈለጋችሁ እዛው ሴቲንግ ላይ ገብታችሁ ራንደምሊ እንዲያደርግ ማረግ ትችላላችሁ። ከዛ ባለፈ በስተመጨረሻ መጨረሻ እቺን ሴቭ ብላችሁ ሴቭ ማረግ ትችላላችሁ። እኔ ራንደም ስለምፈልግ ራንደም አረጋዋለሁ። በስተ መጨረሻ ደግሞ ከዚህ ሰብስክሪፕሽን ውስጥ ወይ ደግሞ ሰብስክራይብ ካረጋችሁ ሰብስክሪፕሽን ውስጥ ለመውጣት ከፈለጋችሁ ቀጥታ አንሰብስክራይብ ማረግ ትችላላችሁ። ከዚህ ፕሮግራም መውጣት ትችላላችሁ። ቪዲዮን እስከ መጨረሻው ከተከታተላችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። አዳዲስ የሚወጡ የገንዘብ ማግኛ ዘዴዎችን የምንወያይበት የዩቲዩብ ቻናል ነው። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው።